ሰላም ነው አላችሁ፣ እናለን እግዚአብሔር ይመስገን። ደህና ናችሁ ወይ? ተጠፋፋን።

አመሰግናለሁ። እንዴት ናችሁ? ሁሉ ሰላም፣ ደህና ናችሁ? አታወሩም፣ ተጫዋቱ ትንሽ ጠፍቻለሁ። እንግዲህ ይከብዳል።

ሰላም እንዴት ናችሁ? ሰላም። ሰብስክራይብ ሚስቴን አሁን ስትመጣ ምን እንዳልትስታት ሚጋጫ ነው። እስኪ አረ ስንት ሰው አለ እግዚአብሔር አረ ይደብራል አረ ምን ሽማል እዚህ ጋ ጨምሮታ ጠቅጠቅ በቃ እምበዚህ

አውቀይራለሽ እኔ ገብቶሻል። እዚሁ ጋር ሳገኘው ለጫር መጀመሪያ ላይ ሳገኘው ያረኩት ቸኩዬ ነበር ለመግባት በጣም ናፍቃችሁ። እንደዚህ ገብቶሻል። ፋሚሊዎቼ የኔ ሁሉ ነገሮች ታታባርጉ። ለማንኛውም አይ ታታባርጉ። የእኔ ሁሉ ነገሮች፣ የኔ ቤተሰቦች፣ የኔ የመንገዴ ፋኖሶች መብራቶች ናቸው። እና እንደናቱ ሰብስክራይብ ላይ ላረጋችሁ ሰብስክራይብ አድርጉ። አሁን ቦስ ይመጣሉ ማለት ነው። አሁን ቦስ ይመጣሉ። አሁን እየመጡ ነው። አሁን ከስራ ገና አልገቡም። ምንድነው እየሰራ ነው ስለመባል አስር አስደርሷት አስር ላይ ኦዲት ይደረግብኛል ማለት

የታለች፣ አልከባም ብላለች። አስገባት አልከባም ብላ እሷ በር ቁማ በርተ ቀምጣ፣ ማነ ሊበላ ማነ ውሃ ሊጠጣ ዋ ስንጠጣለን፣ እንደ ነገሩ ነው እንጂ ማነ ሊበላ ማነ እንዴት ነው ግን ህይወት? እንዴት ነው እንዴት ናችሁ? እኔ ስራ ከብዶኛል። በእናታችሁ ማለት ነው እስኪ መከሩ። እስኪ ዛሬ ስራ ከብዶኛል፣ ቤተሰብ ጋር ነገር ከብዶኛል። ብዙ ነገሮች ያስጨንቁኛል። ያው አንዳንዴ ነገሮችን ለማመሳሰል ወይም ደግሞ ውስን በጠርጉ ከዛ ጋር ለማሳየት እየታገልኩ ነው፣ ግን በጣም ከብዶኛል። እኔ እስኪ ምከር፣ ምክር ያስፈልገኛል። በዚህ አጋጣሚ የመጀመሪያ ልጅ ነኝና የሆነ ነገር ሲፈጠር እኔ ጋር ነው በቃ ሁሉ ነገሮች እና ከዚያ ደግሞ ስራ ቦታ እራሱ እየተመቸኝ አይደለም። ምን ማድረግ እንዳለብኝ ብዙ ከበድ ነገሮች፣ ምን ማድረግ እንዳለብኝ ማለት ነው እና ምክር ካላችሁ ካለን ለክ ወይም ደግሞ የሚሰራ ስራ ካለ ማንኛውም ስራ ሳልንቅ እሰራለሁ። እናንተ ምን ትሉኛላችሁ እስኪ? የሚሰማችሁ ከሆነ ባክግራውንድ ድምፅ እየገባ ነው መሰለኝ።